ስሙነ ህማማት ከሰኞ እስከ ቅዳሜ ስሙነ ህማማት የጾም ሁዳዴ የመጨረሻው ሳምንት የጌታችን የመድኃኒታችን የኢየሱስ ክርስቶስ ህማም የሚታሰብበት ካህናትና ምዕመናን በቤተ ክርስቲያን ቅጥር ግቢ ተሰብስበው የህማሙን ነገር የሚያወሳውን ዜማ የሚያዘሙበት ግብረ ህማም በመባል የሚታወቀውን መጽሐፍ የሚያነቡበትና የሚሰሙበት በነግህ በሰልስት በስድስት በተሰዓት ዘጠኝ ሰዓት በሰርክ በ11 ሰዓት እየተመላለሱ የሚሰግዱበትና የሚጸልዩበት ልዩ ሳምንት ነው። በዚህ ሳምንት በተለይ ካህናት ቤተ ክርስቲያን ጥቁር ልብስ ይለብሳሉ። ምክንያቱም ጌታችን የደረሰበት መከራና ስቃይ እንዲሁም የሰው ልጅ 5500 ዘመን በጨለማ ግዞት ይኖር እንደነበር ለማዘከርም ጭምር ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስን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 ቅጠል ያለባትን በለስ ተመልክቶ ወደ በለሲቱ ሲቀርብ ከቅጠል በቀር ምንም ነገር ባለማግኘቱ ካሁን ጀምሮ ለዘላለም ምንም ከአንቺ ፍሬ አይበላ በማለት ስለረገማት መርገመ በለስ የተፈጸመበት ሰኞ ይባላል። አንጽሆተ ቤተ መቅደስ ይባላል። ጌታ ወደ ቤተ መቅደስ ሄዶ በቤተ መቅደሱ የሚሸጡትንና የሚለውጡትን ቤቴ የጸሎት ቤት ትባላለች በማለት ከቤተ መቅደስ ገርፋ አስወጥቷቸዋልና። ማክሰኞ የጥያቄ ቀን ይባላል። ሰኞ ዕለት በቤተ መቅደስ ሲሸጡ እና ሲለውጡ የነበሩትን ሁሉ እየገረፈ በማባረሩ ምክንያት ለሰው ልጅ ሹመትንና ስልጣንን የሰጠ ጌታ በምን ስልጣን ይህንን ታደርጋለህ ተብሎ በፈሪሳውያን ተጠይቋልና የጥያቄ ቀን ይባላል። የትምህርት ቀን ይባላል። በዚህ ዕለት በቤተ መቅደስ ረጅም ትምህርት ስላስተማረም የትምህርት ቀን ይባላል። ረቡዕ ረቡዕ ምክረ አይሁድ ይባላል። ረቡዕ ዕለት የአይሁድ ሊቃነ ካህናትና ጸሐፍት ጌታን እንዴት መያዝ እንዳለባቸው የመከሩበትና ውሳኔ ያሳረፉበት ቀን በመሆኑ ምክረ አይሁድ ይባላል። ወቅቱ የፋሲካን በዓል የሚያከብሩበት ቀን በመሆኑና ብዙ ሕዝብም ጌታን ይከተለው ስለነበር ሁከት እንዳይነሳ ስጋት ነበራቸው። ነገር ግን ከአስራ ሁለቱ ሐዋርያት አንዱ ያስቆሮቱ ይሁዳ አሳልፎ እንደሚሰጣቸው ስለነገራቸው ጭንቀታቸው ተወግዶ በጌታ መያዝ ተስማምተዋል። የመልካም መዓዛ ቀንም ይባላል። ጌታችን በዚህ ዕለት በለምጻሙ በስምዖን ቤት ተቀምጦ ሳለ መላ ህይወቷን ለዝሙት አስገዝታ ትኖር የነበረችውን ማርያምን ተፍረት ባለ ሽቷ ማርያም ዋጋው እጅግ ውድ የሆነ የአልባጥሮስ ሽቶ አምጥታ በራሱ ላይ በማርከፍከፍ ስለቀባችው የመዓዛ ቀን ይባላል። የእምባ ቀን ይባላል። ባለ ሽቷ ሴት ማርያምን ተፍረት ኃጢአቷን ይቅር እንዲላት እየለመነች በእግሩ ስር ተደፍታ በእንባዋ እግሩን አርሳለችና የእንባ ቀን ይባላል። ሐሙስ ጸሎተ ሐሙስ ይባላል። ጌታችን ላይሁድ ተላልፎ ከመሰጠቱ በፊት በጌቴ ሰማኔ የአታክልቱ ስፍራ ሲትጸልይ በማደሩ ጸሎተ ሐሙስ ይባላል። ጌታችን የደቀ መዛሙርቱን እግር በፍጹም ትሕትና ዝቅ ብሎ ያጠበበት ዕለት በመሆኑ ህዝበተ ሐሙስ ይባላል። የሚስጥር ቀን ይባላል። ከሰባቱ ሚስጥራት አንዱ የቅዱስ ቁርባን ሚስጥር በዚህ ዕለት ተፈጽሟልና የሚስጥር ቀን ይባላል። የሀዲስ ኪዳን ሐሙስ ይባላል። መስዋዕተ ኦሪት በእንስሳት ደም የሚቀርብ መስዋዕት ቀርቶ ላለምድነት ራሱን ያቀረበበት ቀን በመሆኑ የአዲስ ኪዳን ሐሙስ ይባላል። የነፃነት ሐሙስ ይባላል። ለኃጢአትና ለዲያብሎስ ባሪያ ሆኖ መኖር ማብቃቱን እንዲሁም የሰው ልጅ አጣውን ክብር መልሶ ማግኘቱን የተረጋገጠበት ቀን ስለሆነ የነፃነት ሐሙስ ይባላል። ዕለት አርብ የስቅለት አርብ ይባላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ለአዳምና ለልጆች ሁሉ ቤዛ ሆኖ በመልዕልተ መስቀል ላይ ተሰቅሎ የዋለበት ዕለት ነውና የስቅለት አርብ ይባላል። መልካሙ አርብ ይባላል። ከጌታ ስቅለት በፊት በተለይም በሮማውያን ሕግ የወንጀለኛ መቅጫ ምልክት የነበረው መስቀል ጌታችን በደሙ ቀድሶ የምሕረት የሕይወት አርማ የዲያብሎስ ድል መንሻ ስላደረገው በሞቱ መልካሙን ሕይወት ስላገኘን መልካሙ አርብ ይባላል። ቅዳሜ ቅዳም ስውር ትባላለች። ከድሮ በተለየ መልኩ የጌታችንን መከራ በማሰብ በጾም ታስባ ስለምትውል የተሻረች ቅዳሜ ይባላል። ለምለም ቅዳሜ ይባላል። ካህናቱ ለምዕመናን ለምለም ቄጤማ የሚያድሉበት ዕለት በመሆኑ ለምለም ቅዳሜ ይባላል። ምእመናንም ይህን ለምለም ቄጤማ እስከ ትንሣኤ ዕለት በራሳቸው ላይ ያስሩታል። ቅዱስ ቅዳሜ ይባላል። ቅዱስ የሆነው እግዚአብሔር በጥንተ ተፈጥሮ ፍጥረታትን አከናውኖ ያረፈበት ቀን ሲሆን በዘመነ አዲስ ደግሞ የማዳን ሥራውን ሁሉ ፈጽሞ በሥጋው በመቃብር ሲያርፍ በነፍስ ወደ ሲኦል ወርዶ ሲኦልን በርብሮ ባዷን ሲያስቀራት በዚያ የነበሩት ነፍሳት የዘላለም እረፍትን ያወረሰበት ዕለት ስለሆነ ቅዱስ ቅዳሜ ይባላል። ውድ ቤተሰቦቻችን የሳምንቱ ዕለታት መታሰቢያ ይህንን ይመስላል እናንተም ውድ ቤተሰቦቻችን ይህንን መንፈሳዊ ቻናል ሰብስክራይብ እና ሸር በማድረግ እንድጋፋችሁ አይለየን መልካም ጊዜ ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን አሜን